እንደዚህ ወረደች እና አይኔ እዚ ከመጣ እንትሎ እኔ እንደዚህ እያየሁ ነበር ስሜት እኔ እንደዚህ እያየሁ ነበር። ከዛ በኋላ እዚ ከስስመ እንግዲህ ቤተሰብ አንዳንድ ነገሮችን ዛሬ አንድ በአንድ እናወራለን ማለት ነው። ትላንት የተደረገውን ነገር በአዲስ አርገን ቃኝተን እናየዋለን ማለት ነው። እንግዲህ ቤተሰብ ይሄን ቪዲዮ ስጀምሩ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ፕሊስ የምወዳችሁ የማፈቅራችሁ እኔ ፍቅሮች፣ ላይክ አይረሳ፣ ላይክ አርጉ። ላይክ አይከፈልበትም፣ ሰብስክራይብ እንዴም አይከፈልበትም። እኔ እንደው ብዙ ጊዜ አላችሁም፣ አንዳንዴ ነው። ሰብስክራይብ አርጉ፣ ላይክ አርጉ ምናምን ብላችሁ እንደዚህ የማስጨነቃችሁ ልጅ አይደለሁም። ወዲያው እኔ ወደ ገደለው ነው ምገቦ ታውቃላችሁ፣ ነገር ይሙሉ ወደ ገደለው ነው ደምንጋው እንግዲህ ቤተሰብ፣ በትናንትና ለታ እንግዲህ ቡራዬ እንግዲህ የጣም የሚገርም ነገር በጣም አሪፍ ነገር ነው ያደረገው ሀይሚዬ ማለት ነው እንግዲህ፣ እኔ የታዘብኩት ምንድን ነው? ትላንትና እኔ ያልኩት ነገር ምንድን ነው? ወይ እኔ እኮ ቀለበት ቀለበት እኔ እንደ ፕራንክ እያደረግኩ ነው ያለሁት፣ ግን ብዙ የሆነች ነገር ሰው የተናገረውን ሳትሰሙ እስከመጨረሻው ትንሽ ነገሯን በቃ ሰምታችሁ የምትሳደቡ ልጆች በጣም ትገርማላችሁ። እኔ ያልኩት በጣም ደስ ብሎኛል፣ ሀይሚዬ ለዚህ ለማረግ ስላ በቃት ቡራዬ በጣም ነው የምንወድ በጣም ነው የምናከብር ብዬ በጣም ብዙ ነገር ነው የተናገርኩት። እስከ መጨረሻ ቪዲዮ ብትከታተሉ ነገር ኑሮ ሁሉን ነገር ታውቁት ነበረ። እና ቤተሰብ ይሄ ብቻ አይደለም፣ ሰርፕራይዙ ይሄ ብቻ አይደለም። ለማየት ያብቃችሁ፣ አዲስ ነገር አለ። ለሀይሚ ሌላ አዲስ ነገር አለ የተገዛ የዛኔ ብሩኬ የራሱን እንደሚገልጽላት እኛ ፊት ለፊት ለማየት ያብቃችሁ። በዚህ ወር ለማየት ያብቃችሁ። አዲስ አዲስ ሰፕራይዝ አለ የሚባል ነገር ሰምቻለሁ። ቤተሰብ ገና ምን አይታችሁን የተባለው ገና ገና ሀይሜና ብሩኬ በጣም ትልቅ ቦታ ይደርሳሉ። እንግዲህ ትናንትና በጣም ነበረ የሚያምረው፣ በጣም ከሚገባው በላይ ነው የሚያምረው። ብሩኬ ያደረገው ነገር ለሀይሜ ያደረግላት ሰፕራይዝ ልዩ ነው፣ በጣም ደስ ይላል። እኔ ቃላት የለኝም ለመናገር ሁሉ ማለት ነው። እውነቴን ነው፣ እግዚአብሔር ነው የምላችሁ እንደዚህ አይነት ወንድ በአሁን ሰዓት የለም ገብቷቸዋል እንደ ብሩኪያ አይነት ወንድ እኔ አላውቅም። እስካሁን እንዲያውም እንደዚህ ያደርጋል የሚል ወንድ አላየውም። በጣም ስነ ስርዓቱ ለሀይሚ ያለው ክብር፣ ለሀይሚ ያለው ሪስፔክት ሁሉ በጣም ደስ የሚል ነው እና እኔ በጣም ደስ ብሎኛል። የትናንትናው ያደረገው ነገር በቃ ማይ ማይታሰብ ነገር ነው ያደረገው። በቃ በጣም የሚገርም ነገር፣ እውነቴን ነው የምናገረው። እና ገና ምን አይታችሁ ሰፕራይዝ አለ። ገና ነው፣ ገና ብሩኬ ትልቅ ነገር ለሀይሚ ያዘጋጃላት ነገር አለን የተባለው። እግዚአብሔር ያድርገው። ሀይሜ ሀፒ እንድትሆን ነው እኛ የምንፈልገው፣ ብሩኬም እንደዚያው ሀፒ እንድሆን ነው የምንፈልገው። የሴጣን ጆሮ ይደፈን። እንግዲህ እኔ ሰፕራይዙን እነግራችሁ ነበር ምን እንደሆነ ምን እንደሆነ፣ እሱ የዛሬ ወር ነው የተባለው። የዛን ቀን ራሱ ፍቅር ሊገልጽላት የሚ ተብሏል የዛን ቀን ማለት ነው እንግዲህ እስቲ ጠብቁ። ታስታውሳላችሁ ለማነት ስሟ ሩታን አብርሽ መኪና ብያችሁ ነበር፣ መኪና ይዞላን መጣ። ወርቅ ብያችሁ ነበር፣ ወርቅ ይዞላን መጣ። ሁሉንም እያያችሁ ነው እና አብርሽ ላይ እንኳን ሁሉን ነገር እያያችሁ ነው፣ እየሰማችሁ ነው። ያወራው ቀን ባወራው በሁለተኛው ቀን ነው ሁለቱም የተደረገው። የሰማው ቀን ማለት ነው እና የሃይሚዬም ከአንድ ወር በኋላ የሚገርም ነገር ታያላችሁ ውዶቼ። እሱን ነገር አልነግራችሁም እዚህ ጋር ምን እንደሆነ ነገሩ አልነግራችሁም። በቀኑ ሲደርስ ትሰማላችሁ። ለምን የሰዋፍ ምቀኛ ነው ለዚህ የሰዋፍ ደግሞ ገዳይ ነው ለዚህ መናገር የለበትም። ያዝ አድርገ ነው እናንተ ብቻ ታዩታላችሁ ሲደረግ ማለት ነው። እና ውዶቼ እኔ ምለው አሁንም ሀይሚና ብሩኬ የራሳቸው መጠበቅ አለባቸው። እንደዚህ ሲሆኑ ደግሞ ከባድ ከባድ ጠላቶች ይከታተሏቸዋል ማለት ነው። ስለዚህ ራሳቸውን ጠብቀው ቢኖሩ ቆንጆ ነው። አሁን ደግሞ እንደዚህ አይነት ነገር ሲያዩ ደግሞ እነሱን ለማጣላት ግርግር ይፈጥራሉ እና ከዚህ በኋላ ደግሞ እኔ እንጃ አላቅም ብቻ ምንም እንደማይፈጠር በመሃላቸው እግዚአብሔር አርጎና። እንደው በቃ ከምንም በላይ ደግሞ ቤተሰብ አሁን ይሄ ሁሉ ነገር ያደረገላት ብሩኬ በጣም በጣም በጣም ከሚገባው በላይ ነው ያደረገው። መቤቴን ነው የምላችሁ። ምን መሰላችሁ፣ አሁን ይሄ ጥሩ ነገር ነው፣ ግን ከዚህ በኋላ ግን በብሩኬና በሀይሚ መሃል መተማመን የሚባል ነገር እንዲኖር ነው የምፈልገው። በቃ ሀይሚዬን ብሩኬ የማመን አለባት፣ ብሩክም ሀይሚ ማመን አለበት። ይሄ የሰው ወሬ ሰምቶ መታችሁ፣ ይሄ አንቺ እንደዚህ ንገሪ አትንገሪ ምናምን የሚባለው ነገር ከአሁን በኋላ ምንም ነገር በቃ። እናንተ ዋናው እምነት ነው እምነት፣ ከዛ ፍቅር። በቃ እምነት ነው በመሃላችሁ መኖር ያለበት። በጣም ነው ደስ የምትሉ። ትናንትና እኔ አላቅም ቤተሰብ ሽፍትፍት ብዬ ነው ከይቅርታ፣ ይሄን ቃላት ስጠቀም ሽፍትፍት ብዬ ነው ያየሁት። በጣም የሚያምር ስለነበረ ማለት ነው አካሆናችሁ። ጎንበስ ብላ እዚ አፍንጫውን ስስመው ምናምን፣ የዛን ሰዓት እኔ ራሱ ወይ ብዬ ነው ወደኋላ እንደዚህ ወደኩት። እውነቴን ነው የምናገረው። እንደዚህ እያየሁ ማለት ነው እንደዚህ እያየሁኝ እያለ ሀይሚዬ እንዲህ ጎንበስ ብላ እዚህ ጋር አላለም። እኔ ደግሞ እዚህ ጋር የደረሰች መስሎኝ ሀይሚ እዚህ ጋር፣ እዚህ ጋር እዚ አይሳምቹ ነው የመሰለኝ እኔማ። እንደው ከዛ በኋላ እንደዚህ ወረደች እና ሀይሚ እዚህ ጋር መጣ እንትሎ። እኔ እንደዚህ እያየሁ ነበር ስሜታዊ፣ እንደዚህ እያየሁ ነበር። ከዛ በኋላ እዚህ ጋር ስትስመው ቤተሰ እና በጣም ነው የሚያምሩ፣ ቡራ አጨብጭቤ ላለሁ ጀግና ነው ወንድማችን። ለሀይሚ የሚገባትን ነገር ነው ያደረግከው። ገና ደግሞ ብዙ ነገር ታደርጋለህ። ሀይሚዬም ይህም እንግዲህ ቡራን በሚገርም ሁኔታ ሰፕራይዝ እንድታደርጊልን እንፈልጋለን። ቡራን ሰፕራይዝ አርጊልን። ቆንጆ ነገር አድርገሽ የሆነ እራት ግብዣ፣ ቢያንስ እራት ጋቢ ውስጥ የሆነ ነገር አድርጊልን። እኔ እንትሳ በቃ የሆነ በቃ ሰርፕራይዝ እንዲሆንብሽ አድርግ የኔ ፍቅር። ይህኔ ማ እወድሻለሁ። ኑሩልን፣ እንወዳችኋለን። በጣም እውነቴን ነው የምለው፣ በጣም ነው የምወዳችሁ እኔ። ይህን ቪዲዮ በደንብ ባርጋችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። በተረፈ አላቪው ባይ ባይ።